ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በማዕከላዊ ኢትዮጵያ ክልል በሀላባ ዞን ዌራድጆ ወረዳ በስንብጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀመሩም። ጠቅላይ ሚኒስትሩ ሀላባ ሲደርሱ የሀላባ ሕዝብ በስንብጣ ቀበሌ በመገኘት ደማቅ አቀባበል አድርጎላቸዋል። የስንብጣ ቀበሌ በቀደመ ታሪኳ በጎርፍ አደጋ ስትጠቃና ሕዝቧም ህዝቧም ለከፋ መከራ ተዳርጎ እንደነበር የሚታወስ ሲሆን ከቅርብ ዓመታት ወዲህ በበጋ መስኖ ልማት የተለያዩ አትክልቶችንና ፍራፍሬዎችን እንዲሁም ሌሎች ሰብሎችን በማምረት ከክልል እስከ ሀገር አቀፍ የምትታወቅ ሲሆን በዚህም ከሀላባ አካባቢ አልፎም ለሌሎችም አካባቢዎች ጭምር ምርቶቿን በመላክ የኑሮ ውድነትን ለመቀነስ ገበያን በማረጋጋት ጋት ትልቅ ሚና እየተወጣች የምትገኝ ቀበሌ መሆኗ ይታወቃል። ከዚህም የተነሳ ከክልል እና ከፌዴራል በተለያዩ ጊዜያት የተለያዩ እንግዶች በመምጣት ተሞክሮ የሚወስዱባት ቀበሌ እንደሆነችም የሚታወቅ ነው። ይህንን በማስመልከት ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳስታወቁት የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር ልማት በሁሉም አካባቢዎች እየተስፋፋ ነው። ጠቅላይ ሚኒስትሩ አክለውም ሞዴል የገጠር መንደሮች ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ እንደሆነና አርሶ አደሩም ጤናማና ክብር ያለው ሕይወት እንዲኖር የሚያስችሉ ናቸው ብለዋል። በአካባቢው ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ መሆኑ ሆኑን ጠቁመው ይህ አካባቢ ከዚህ ቀደም በጎርፍና በድርቅ አደጋ ይታወቅ የነበረውን አካባቢ የልማት ተምሳሌት ያደርገዋልም ብለዋል።